ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩትዩብ ቻነላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ አርብ የምሳ ሰዓት የስፖርት የመረጃ ሰዓታችን ላይ ዳግም ተገናኘን። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ፣ ቻነላችንን ደግሞ ሰብስክራይብ እያደረጋችሁ ከእኛ ጋር አብራችሁ እንድትቆዩ በአክብሮት ነው የምንጋብዘው። በዛሬው ፕሮግራማችን እንደተለመደው በርከት ያሉ የዝውውር ጉዳዮችን ወደ እናንተ የምናደርስ ይሆናል። በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች እየተነሱ ይገኛሉና እነሱን መረጃዎች ወደ እናንተም እናደርሳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ትቆዩ ነው በአክብሮት የምጋብዘው። ከመሸጋገሪያው በኋላ በድጋሚ ተመልሰን ስንመጣ በቀጥታ ወደ ዛሬው የትንታኔ ፕሮግራማችን የምናመራ ይሆናል። ወደ ቀዳሚው መረጃችን እናምራ። ቸልሲዎች በኮፓ ዴል ሬ የፍጻሜ ጨዋታ ኮከብ ተጫዋች ከሆነው የ26 ዓመቱ የባርሴሎና ኮከብ ጋር ንግግሮችን እያደረጉ ነው። ቸልሲዎች የባርሴሎናውን ተከላካይ ሁሊያስ ኮንዴ ለማስፈረም ነው ፍላጎታቸውን በማደስ ከተወካዮቹ ጋር የማያቋረጥ ንግግሮችን እያደረጉ ነው ሲል ቲቢአር ፉትቦል ዘግቧል። ሁሊያስ ኩንዴ በኋላ መስመር ላይ በተለያዩ ቦታዎች መጫወት የሚችል ሁለገብ ተከላካይ ነው። ነገር ግን የቀኝ ተከላካይ ቦታው ደግሞ የሚታወቅበት ነው። ፈረንሳዊው ተከላካይ በኮፓ ዴል ሬ ባርሴሎና ከሪያል ማድሪድ ጋር ባደረገው ጨዋታ የአሸናፊነቱን ጎል ሲያስቆጥር እንግዲህ የዜና ርዕሶችም ሆኖ ነበር። ቸልሲዎች ከዚህ ቀደምም ሁሊያስ ኩንዴን በ2022 ለማስፈረም ሙከራዎችን አድርገዋል። ነገር ግን ፈረንሳዊው ኢንተርናሽናል በምትኩ ወደ ባርሴሎና መዘዋወረን መርጦ ነበር ያኔም የማል ተከላካኝና የቀኝ ተከላካይ ሆኖ መጫወት የሚችለው ሁሊያስ ኮንዴ ሁለገብነቱ ለቸልሲ ማራኪ ኢላማ ያደርገባል። በተለይም በዚያ የውድድር ዘመን የተቸገሩበትን የተከላካይ መስመር ለማጠናከር ይፈልጋሉ። አርሰናል ለ26 ዓመቱ ተከላካይ 55 ሚሊዮን ፓውንድ የዝውውር ሂሳብም ማዘጋጀቱ ይነገራል። አርሰናሎች የኋላ መስመራቸውን ለማጠናከር ይፈልጋሉ። ሚኬል አርቴታ የሁሊያስ ኮንዴ ልምድና ጠቃሚ ንብረትም ይመለከተዋል ተብሎ ነው የሚታሰበው። ባርሴሎና ሁሊየስ ኩንዴን እንደ ቁልፍ ተጫዋች ቢመለከተውም የፋይናንስ ችግር እየገጠማቸው ነው። እናም ደግሞ ለተከላካዩ የሚመጡትን ጥያቄዎችም ሊያስቡበት ይችላሉ። ቸልሲዎች ሁሊየስ ኩንዴን ለማስፈረም ፉክክር አለባቸው። ሊቨርፑሎች ከቸልሲና ከአርሰናል ጋር ሲነጻጸሩ ፍላጎታቸው አነስተኛ ቢሆንም ከጁሊየስ ኩንዴ ጋር ግን ተያይዘባል። ቸልሲዎች የቀድሞ ተጫዋቹን ማርክ ጎሄንም በክረምቱ ከክሪስታል ፓላስ ወደ ክለቡ የመመለስ ፍላጎት አላቸው። የክለቡ ሌሎች የተከላካይ ኢላማዎች የቦርንመዝ ዲን ሃውችሰን እና የኤቨርተኑ ጀራርድ ብሬስቫይት እንደሆኑም እየተገለጸ ነው የሚገኘው። ማንቸስተር ዩናይትድ 40 ሚሊዮን ፓውንድ ዋጋ ባለው ተጫዋች የዝውውር ንግግርም ለመክፈት ፍላጎት እያሳዩ ነው። ማንቸስተር ዩናይትዶች የናፖሊዮን አማካይ ስታኒስላቭ ሎቦትካን ለማስፈረም ነው 40 ሚሊዮን ዩሮ ለማዘወርም ፍላጎት እንዳላቸው የተዘገበው የስሎቫኪያ ኢንተርናሽናል በሲሪ ኤ ቆይታው ደምቋል። አሁን ላይ ሎቦትካ ራሱን በፕሪምየር ሊግ ለማሳየትም ፍላጎት አለው። ከቱቶ መርካቶ ዌብ የወጣው ዘገባ እንደሚያሳየው ከሆነ ፓሪስ ሴን ጀርሜን አማካዩ አስደናቂ ብቃቱን ካሳየ በኋላ ሎቦትካን እንደሚፈልጉ እየተነገረ ነው። ምንም እንኳን ሎቦትካ ለናፖሊ ቁልፍ ተጫዋች ቢሆንም ወጣት ተጫዋች ግን አይደለም። ክለቡ ተጫዋቹን ለመልቀቅም ክፍት እንደሆነ እየተገለጸ ይገኛል። ናፖሊ እንግዲህ ከሎቦትካ ጠቃሚ ገንዘብን ለማግኘት የመጨረሻው እድል ሊኖረው ይችላል። ይህም እንግዲህ ማንቸስተር ዩናይትድ እና ፓሪስ ሰን ዠርሜን በንቃት እንዲከታተሉትም ያደርጋቸው ይመስላል። እንግዲህ እንደ ዘገባዎች እንደሚያሳዩት ከሆነ ዩናይትድ ስታኒስላቭ ሎቦትካን ለማስፈረምም ፍላጎቶች እንዳሉት ነው የሚገለጸው። ምንም ጥርጥር የለውም ጥሩ ተጫዋች ነው። ነገር ግን ማንቸስተር ዩናይትድ በእርግጠኝነት ይህንን የሚታገል ቡድን መልሶ ለመገንባት ከፈለገ ወጣት ተጫዋቾችን ማስፈረም ይሻላል። የሩበን አሞሪም ተፈላጊ የጨዋታ ዘይቤ በእርግጠኝነት ከፍተኛ የአካል ብቃት እንቅስቃሴ ይፈልጋል። ይህ ማለት ከሎቦት የተለየ መግለጫ ሊፈልጉ ይችላሉ። ሎቦት ከአርባ ሚሊዮን ዩሮ ዋጋው ተመጣጣኝ ሆኖ የሚገኝ ሲሆን ለዩናይትድ ለአንድ ወይም ለሁለት አመታት ጥሩ ሊሰራላቸው እንደሚችል ይጠበቃል። ዩናይትዶች ለረጅም ጊዜ ቡድኑን ለመገንባት ይፈልጋሉ፣ ነገር ግን ከእድሜው አንጻር ግን ለዚያ ቦታ ላይ ተገቢው ሰው ላይሆን ይችላል ተብሎ ነው እየተገመተ የሚገኘው። ዩቬንቱስ ወደ ቻምፒየንስ ሊግ ካልገባ ኮከቦችን ሊያጣ ነው። ዩቬንቱስ የቻምፒየንስ ሊግ ተሳትፎን ካላረጋገጠ ኮከቦቹን ለመሸጥ ይገደዳል። ዩቬንቱስ በአስቸጋሪ ጊዜ ውስጥ ነው የሚገኘው። ለቀጣይ ዓመት ለቻምፒየንስ ሊግ ብቁ ካልሆኑ ክለቡ ቡድኑ ሚዛናዊ ለማድረግ አንዳንድ ቁልፍ ተጫዋቾቹን መሸጥ ሊያስፈልገው ይችላል። በክረምት ከዩቬንቱስ ጋር እንደሚለያዩ ከሚጠበቁት ስሞች መካከል ዶሻን ቭላሆቪች፣ ኬናን ይልዲዝ እና አንድሪያ ካምቢያሶ ይገኙበታል። ዶሻን ቭላሆቪች በቡድኑ ውስጥ ካሉት የፊት አጥቂዎች አንደኛው ነው። ጎል የማስቆጠር ብቃቱ የበርካታ የአውሮፓ ታላላቅ ክለቦችን ትኩረትንም ስቧል። ገና እንግዲህ ማብራት የጀመረው ይልዲዝ በዩቬንቱስ የወደፊት ተስፋ እንዳለው አሳይተዋል። ይህ በእንዲህ እንዳለ ካምቢያሱ ባሳየው ጠንካራ እንቅስቃሴና ወጥ አቋም በርካታ ፈላጊዎች ያሉት። የክረምት ወቅቱ ለዩቬንቱስ ፈታኝ ነው። የቻምፒየንስ ሊግ ውድድርን ማጣት ለዩቬንቱስ ከስፖንሰርሺፕ ከፍተኛ ገንዘብ ማጣትን ሊያስከትልባቸው ይችላል ተብሎ ነው የሚታሰበው እንደ ቭላሆቪች ይልዲዝ ወይም ካምቢያሶ ያሉ ደግሞ ተጫዋቾችን መሸጥ ከባድ እንግዲህ ከባድ ሊሆንባቸው እንደሚችል ይታመናል። የፋይናንስ ጉዳዮችን ለማስወገድ ብቸኛው መንገድ ሊሆን ይችላል። በተጨማሪም ደግሞ የተጫዋቾቹ ሽያጭም ለገንዘብ ብቻ አይደለም። ቁልፍ ተጫዋቾችንም ለመሸጥ በሚቀጥሉት ዓመታት ቡድኑንም በመካከለኛ ተጫዋቾች መገንባት ያስባሉ ተብሎ ነው የሚጠበቀው። ዩቬንቱስ አማራጮቹን በጥንቃቄ እያጤኑበት ነው። ወጣቶችን ለመጠበቅ ና ገንዘብ በማግኘት ቡድኑን እንደገና መገንባትም መጀመር ይመኛሉ። በዩቬንቱስ እንግዲህ ደጋፊዎች ተስፋ የጣለባቸው እነኚህ ተጫዋቾችን መልቀቃቸው ከባድ ቢመስልም ዩቬንቱሶች ራሳቸውን ለማዳን ከሶስቱ ተጫዋቾች ጋር መነጋገርም ጥሩ መፍትሄ ይሆናል ብለው ግምቶችን እያስቀመጡ ነው የሚገኘው። ማንቸስተር ሲቲ ለፈረንሳዊ ኮከብ ትልቅ ዋጋ ሊያቀርብ ነው። የፔፕ ጓርዲዮላው ማንቸስተር ሲቲ ለፈረንሳዊ ወጣት ጥያቄ ሊያቀርብ ነው። ሲቲ በመጪው የውድድር ዘመን ቡድናቸውን ለማጠናከር በአውሮፓ እግር ኳስ ውስጥ ያሉ ተሰጥኦ ያላቸውን በድጋሚ እየተመለከቱ ይገኛሉ። በዚህ ጊዜ እንግዲህ የፔፕ ጓርዲዮላ ላ ቡድን ትኩረት የሳበው በፓሪስ ሴንት ጀርሜን ባሳየው ድንቅ ብቃት ያስደነቀው የ19 ዓመቱ የፊት መስመር ተጫዋች የሆነው ደሴሬ ድዌ ነው። ፈረንሳዊው እንግዲህ በፈረንሳይ የውድድር ዘመኑ እጅግ አስደናቂ ከሆኑ ግኝቶች አንዱ ሆኗል። ስሙ በኢቲሃደ ስቴዲየም ቢሮዎች ውስጥ ጠንካራ ሁኔታ መታየት ጀምሯል። ደሴሬ ድዌ እንግዲህ ተጋጣሚዎችን በመረበሽ ባለው ችሎታ ጎልቶ ታይቷል። የተጫዋቹ ብቃት ወጥነት ያለው ብቻ ሳይሆን በቁልፍ ጊዜያትም ከፍ ብሎ መታየት የሚችል ነው። የብቃት በፔፕ ጓርዲዮላ ሳይስተዋል አልቀረም። በፓሪስ የእሱ መገኘትም በወጣት ከዋክብት በተሞላው በመልበሻ ክፍል ውስጥም ክብደትን ጨምሯል። ይህም እድገቱን የበለጠ ማራኪ ያደርገባል የተጫዋቹ ዋጋ 120 ሚሊዮን ዩሮ ሊደርስ እንደሚችልም ሆዲሁ እየተነገረ ሲሆን ይህ ዋጋ ደግሞ ደሴሬድ ወይን በክለቡ ታሪክ እጅግ ውድ ከሆኑ ፈራሚዎችም አንዱ ያደርገባል ፓሪስ ሳን ዠርሜኖች ሲቲ በተጫዋቹ ፊርማ ላይ ስጋት እንደሆነ ያውቃሉ። ነገር ግን የኬልያን ምባፌ መልቀቅን ተከትሎ ለወደፊት ፕሮጀክታቸው ቁልፍ አካል ነው ብለው የሚያምኑትን ተጫዋች ለማቆየት ባላቸው ፍላጎት ጸንተዋል። የፓሪስ ቦርድ በቀላሉ እንዲሄድ ለመፍቀር ፈቃደኛ አይሆኑም። ስሙ በአህጉሪቱ በጣም ሀያላን በሆኑት ክለቦች የቦርድ ክፍሎች ውስጥም መታየት ሲጀምር የሲቲ ፍላጎት የወጣቱ የፊት አጥቂ እጣፈንታን ጥርጣሬ ውስጥም ከቶታል። የክረምት የዝውውር ገበያ በዴሴሬ ድዌ ላይም ጠንካራ ስሜቶችን እንደሚሰጥ ነው አሁን ላይ እየተጠበቀም የሚገኘው እንደ ዘገባው ከሆነ የዌስት ሃም ዩናይትድ ኮከብ አይነካም ሲል ሌላ ትልቅ ስም ያለው ተጫዋች ሊለቅ ይችላል ተብሏል። ዌስት ሃም ዩናይትድ በክረምት የዝውውር መስኮት የተወሰኑ የቡድናቸውን አባላት በሚመለከትም ቁልፍ ውሳኔዎችን ማድረግ እንደጀመሩ ነው የተዘገባው። በለንደን ስቴዲየም በጣም አሳዛኝ ወቅት ነበር። አሰልጣኝ ግርሃም ፖተር አሁን ላይ በሐመርስ በኩል አንዳንድ ለውጦችን ለማድረግም ፍቃድ ሊሰጡ ይችላሉ። እንደ ዴይሊ ኤክስፕረስ ዘገባ ዌስት ሃም ዩናይትድ በዚህ ክረምት አንዳንድ የታላላቅ ስሞች ሽያጮች ሊኖሩ እንደሚችሉ ወስነዋል። ምንም እንኳን ዣሮድ በውን የማይነካ ተብሎ ቢነገርም ሆኖም ግን እንደ ሉካስ ፓኩዌታ ያሉ ሌሎች ትልልቅ ስሞችም እንዲቀጥሉ ሊፈቀድላቸው ይችላል። ዌስት ሃም ዩናይትዶች ሉካስ ፓኩዌታን መሸጥ ይፈልጋሉ። ፓኩዌታ በአንድ ወቅት የዌስት ሃም ዩናይትድ ቁልፍ ተጫዋች ነበር። ደጋፊዎች በእሱ እንግዲህ ሲመጣም የሚችሉ ትልልቅ ክለቦችን ፈርተው ነበር። አሁን ላይ ግን የብራዚል ክለብ ወደ ኋላ እየሄደ ይመስላል። በሱ ገንዘብ ማግኘት ከቻሉ ለዌስትሃሞች በጣም ምክንያታዊ መፍትሄ ሊሆን ይችላል ተብሎ ነው የሚጠበቀው። ሉካስ ፓኳታ እንደ በፊቱ በዚህ ደረጃ ላይ በጨዋታዎች ላይ ተጽዕኖ ማሳደር የሚችል አይመስልም። በሌላ ቦታ አዲስ ፈተናን ማግኘት ለተጫዋቹ በጣም አስደሳች ሊሆን ይችላል። ዌስትሃም ዩናይትድ በበኩሉ ብዙ ተጫዋቾችን እንግዲህ ሽጠው ለቀጣዩ የውድድር ዘመን በአዲስ ቡድን እንደገና አመቱን መጀመርም እያሰቡ ነው የሚገኙት። የሉካስ ፓኩዌታ ሽያጭ ለተሻለ ፊርማዎችም ገንዘብ ለማሰባሰብ ይረዳል። ስለዚህም ደግሞ የምስራቅ ለንደኑ ቡድን የእሱ መገኘት በቅርቡ ፍላጎት መሳብ እንደሚጀምር ተስፋ ያደርጋል። ዴይሊ ኤክስፕረስ አክሎም እንደዘገበው ሌላ ትልቅ ስም ሙሐመድ ቅዱስ ሲሆን እሱም የመልቀቅ አደጋ ላይ ነው። የጋናዊ ኢንተርናሽናል በአንድ ወቅት ለዌስትሃም ኮከብ ተጫዋች ነበር፣ ነገር ግን በዚህ የውድድር ዘመን ክፉኛ ወርዷል። ይሁን እንጂም ዣሮድ ቦወን አስተማማኝ ብቃት አለው። ስለዚህም ዌስትሃም ዩናይትድ የትም እንደማይሄድ አጥብቆ በመናገር ፈላጊዎችን እየመለሱ መሆኑ ተሰምተዋል። ሉካስ ፓኬታና ሞሐመድ ቁዱስ ግን በክረምቱ ጥሩ ዋጋ ከቀረበላቸው ለመልቀቅ ዝግጁ የሆኑ ተጫዋቾች እንደሆኑ እየተገለጸም ይገኛል። የ28 ዓመቱ የቶትናም ተጫዋች በእርግጠኝነት በዚህ ክረምት ሊወጣ እንደሚችል እየተነገረ ነው። የቶትናም ሆትስፐርሱ አማካይ ኢቪስ ቢሱማ በሲዝኑ መጨረሻ ከክለቡ ሊለቅ እንደሚችል ተነግሯል። እንደ ቲቢአር ፉትቦል ዘገባ ከሆነ በሳዑዲ አረቢያ ከስፔንና ከጣሊያን የተውጣጡ ክለቦች የተከላካይ አማካዩን ማስፈረም ይፈልጋሉ። ከፕሪሚየር ሊግ ከአስተን ቪላ ጋር ስሙ ተገናኝቷል። የ28 ዓመቱ ተጫዋች ከብራይተን ክለቡን ከተቀላቀለ በኋላ ለቶተናም ጠቃሚ ተጫዋች ነው። ነገር ግን በዚህ የውድድር ዘመን ያሳየው ብቃት ዝቅተኛ ነበር። ስለሆነም ከመውጣት ጋር ስሙ ተያይዟል። ቶተናሃሞች ተጫዋቹን ገንዘብ የሚያስገኝለት ከሆነ ለመሸጥ ክፍት ናቸው። ዘገባው የማሊ ኢንተርናሽናል በዚህ ክረምት ቶትናምን ለትልቅ እድሳት እየተዘጋጁ በመሆኑ በእርግጠኝነት ሊወጣ ነው ብሏል የውድድር ዘመኑ በቶትናም እቅድ መሰረት አልሄደም እናም በክረምት ለውጦችን ማድረግ ይፈልጋሉ ጥራት ያለው አሰልጣኝ ማምጣት ይጠበቅባቸዋል አንዳንድ ዝቅተኛ ብቃት ያላቸው ተጫዋቾችንም መተካት እንደሚፈልጉ ጭምር ነው እየተገለጸም የሚገኘው የ28 ዓመቱ አማካይ ለአብዛኞቹ ቡድኖች ጥራት ያለው ፊርማ ሊሆን እንደሚችል ምንም ጥርጥር የለውም። ቶተንሃም ይቪስ ቢሱማን ለመልቀቅና ወጣትና የበለጠ ችሎታ ያለው ተጫዋችን ለማምጣትም እየተዘጋጁ ነው። ቢሱማ በስፔንና በጣሊያን የመጫወት አቅም አለው። አማካዩ ወደ ቀድሞ ብቃቱ ለመመለስና ህይወቱንም ወደ ቀድሞ መስመር ለመመለስ በጣም ይፈልጋል። ተፎካካሪ ቡድንንም መቀላቀል ተስፋ ያደርጋል ተብሎ ነው የሚጠበቀው። የጀርመኑ ክለብ የ25 ዓመቱን የቸልሲ ተጫዋች ለማስፈረም ብዙ ገንዘቦችን ለማውጣት ተዘጋጅቷል። ባየር ሌቨርኩዘን የቸልሲውን ግብ ጠባቂ ጆርጅ ፔትሮቪችን በውድድር ዘመኑ መጨረሻ ላይ የማስፈረም ፍላጎት አላቸው። የ25 ዓመቱ ግብ ጠባቂ አሁን ላይ በውሰት በፈረንሳዊ ክለብ ስትራስቡርግ እየተጫወተ ሲሆን በውድድር ዓመቱ ጥር ግልጋሎትን ሰጥተዋል። ግብ ጠባቂው በፍሬንች ሊጓኑ ቡድን 10 ጊዜ መረቡን ሳያስደፈረ መውጣት የቻለበትን አጋጣሚ ነው የተመለከት ነው። የጀርመኑ ሻምፒዮናዎች እንግዲህ ፊርማውን ለማግኘት ይፈልጋሉ። ስምምነቱን መጨረስ ይችሉ እንደሆነ ይታያል። የኪከር ሪፖርት እንደሚያሳየው ሌቨርኩሰኖች በ25 ዓመቱ ላይ ከፍተኛ መጠን ያለው ገንዘብ ለማውጣት ፍቃደኞች እንደሆኑ ነው የተሰማው። ግብ ጠባቂው የቸልሲ ቁልፍ ተጫዋች አይደለም። ለቀጣዩ የውድድር ዘመንም መደበኛ ተጫዋች ላይ ሆን ይችላል። የለንደኑ ክለብ እሱን ለመሸጥ እና ከሽያጩ ደግሞ የሚገኘውን ገንዘብም በአዲስ ግብ ጠባቂ ላይ ለማውጣትም ፍላጎት እንዳላቸው እየተገለጸ ነው። ጆርጂ ፔትሮቪች ለቸልሲ ጠቃሚ ሊሆን ይችላል። በክረምቱ በሮበርት ሳንቼዝ ላይ ማሻሻያዎችን ማምጣት ይፈልጋሉ ሰማያዊዎቹ። በሚቀጥለው የውድድር ዘመን ለፔትሮቪች መደበኛ የመነሻ እድሎችን ለመስጠትም መዘጋጀታቸው ወደፊት የሚታይ ነው የሚሆነው። በዚህ አጋጣሚ የ25 ዓመቱ ተጫዋች በስታንፈርድ ብሪጅ ለመቆየት ክፍት ሊሆን እንደሚችልም ጭምር ይነገራል። ያም ሆነ ይህ ግን በክረምቱ የወደፊት ህይወቱን ለማወቅ ይፈልጋል። ግብ ጠባቂው በቀጣይ አመትም በቋሚነት የሚጫወትበት ክለብ መታየት ይፈልጋል። ቸልሲዎች በሱ እንግዲህ እድል መስጠት ካልቻሉ በክረምቱ ለመልቀቅ ይገድዳሉ። ተጫዋቹ በቅርቡ ከአስተን ቪላ ጋርም ስሙ ሲያዝ መቆየት የሚታወስ ነው። ሌቨርኩሰንን በተመለከተ በክረምቱ ቡድኑን ለማሻሻል እየፈለጉ ሲሆን፣ ጥራት ያለው ግብ ጠባቂ ማስፈረም ቅድሚያ የሚሰጠው ጉዳይ ነው። ቸልሲ ተጫዋቹን በክረምቱ እንዲሸጥም ለማሳመን ይሞክራሉ ተብሎ ነው የሚጠበቀው። ጆዜ ሞሪኒዮ ወደ ፕሪሚየር ሊግ እንዲመለሱ የቀድሞ ተጫዋቻቸው ደግፈዋል። የቀድሞ የቸልሲው ኮኮብ እንግዲህ ጆን ጆኮል ጆዜ ሞሪኒዮ ወደ እንግሊዝ ፕሪምየር ሊግ እንዲመለሱ ደግፏቸዋል። የቀድሞ የእንግሊዝ ብሔራዊ ቡድን ፖርቱጋላዊው ታክቲሽያን ሊቅ ሲል አሞካሽቶታል። የእንግሊዝ ብሔራዊ ቡድን ተጫዋች የነበረው ጆኮል ፖርቱጋላዊውን አሰልጣኝ ነው የታክቲክ ሊቅ ሲል ያሞካሻቸው። እንግሊዝ ውስጥ ስኬታማ ለመሆን አሁንም የሚያስፈልገው ነገር እንዳለው ይናገራል። ሞሪኒዮ በአሁኑ ጊዜ የቱርክ ሱፐር ሊግ ውስጥ እንግዲህ ቡድን የሆነው ፌነርባቼን በአሰልጣኝነት እየመሩ ነው። የስልሳ ሁለት አመቱ አሰልጣኝ ቡድኑን የተቀላቀለው ባለፈው የውድድር ዘመን አጋማሽ ላይ ሲሆን ጋላት ሳራይና በሽኪታሽ የሊጉን ሻምፒዮንነት እየተፎካከረ ነው። እስካሁን ፌነርባቼ በሊጉ የደረጃ ሰንጠረዥ 75 ነጥቦችን በመያዝ በአምስት ጨዋታዎች እየቀረው ሁለተኛ ደረጃ ላይ በመቀመጥ ሞሪኒዮ እስካሁን ጥሩ ስራን ሰርቷል። ኮንትራቱ ሊጠናቀቅ አንድ አመት ቢቀረው ሞሪኒዮ በውድድር አመቱ መጨረሻ ፌነር ባቼን ሊለቅ እንደሚችል የቅርብ ጊዜ ዘገባዎች እያሳዩ ነው። ወደ እንግሊዝ መመለስ ለሶስት ጊዜ ፕሪምየር ሊግ አሸናፊው አሰልጣኝ ደግሞ ሊሆን የሚችል ቦታ ተብሏል። ቲኤንቲ ስፖርት ላይ በቼልሲ በሞሪኒዮ ላይ እንግዲህ ስር የተጫወተው ጆኮል ሲናገር ፖርቱጋላዊው አሰልጣኝ በእንግሊዝ ሌላ ቆይታ እንዲኖራቸው ፍንጭ ሰጥቷል። በእውነቱ እሱ ሊቅ ነው ብዬ አስባለሁ። በፕሪምየር ሊግ ውስጥም እንደገና እንደምናየው ተስፋ አደርጋለሁ። አሁንም ወደ ሊጉ ቢመልሱት ደስ ይለኛል። እንግሊዝን ይወዳል። ለንደንን ይወዳል። ወደ የትኛውም ክለብ ቢመጣ እውነተኛ እድገትን ያሳያል። ጆዜ ለሚቀጥሉት አምስት አስር ዓመታት አምስትና አስር ዓመታት በአሰልጣኝነት የሚቆይ ይመስለኛል። ጆዜ ሞሪኒዮ በእንግሊዝ ለመጀመሪያ ጊዜ የቆዩት በ2004 ከፖርቶ ቸልሲን ሲቀላቀሉ ነው። በ2005 እና 2006 በቸልሲ በተከታታይ የሊግ ዋንጫዎችን በማንሳት ሶስት የውድድር ዘመናትን በስታንፈርድ ብሪጅ አሳልፈዋል። በ2013 ወደ ምዕራብ ለንደኑ ክለብ ተመልሰው በ2015 ሌላ የሊግ ዋንጫን አሸንፈዋል። ሞሪኒሆ ከማንቸስተር ዩናይትድ እና ከቶተንሃም ሆትስፐርስ ጋርም በሊጉ የአሰልጣኝነት ጊዜን አሳልፈዋል። ጆኮል ለመጀመሪያ ጊዜ በስታንፈርድ ብሪጅ በደረሰበት ወቅትም የሞሪኒሆ ቡድን ቁልፍ አባል ነበር። በ124 ጨዋታዎችም 21 ጎሎችንና 15 አሲስቶችንም ማድረጉ የሚታወስ ነው። ማንቸስተር ዩናይትድ ለ29 ዓመቱ ተጫዋች 34 ሚሊዮን ፓውንድ ለማቅረብ ተዘጋጅተዋል። ማንቸስተር ዩናይትዶች የኢንተር ሚላኑን የመስመር ተከላካይ ደንዘል ደንፍሪሰን ለማስፈረም ነው ፍላጎት ያላቸው። የኢንተር ላይቭ በዘገባው ላይ እንዳሰፈረው ከሆነ የፕሪምየር ሊጉ ክለብ የኔዘርላንዱን ኢንተርናሽናል ከጣሊያኑ ቡድን ለማስፈረም ፍላጎት እንዳላቸውና ለሱም ከወዲሁ ዋጋ እያዘጋጁ እንደሆነ ሰምተናል። የ29 ዓመቱ ተጫዋች እንግዲህ እስከ እንደ ቀኝ ተከላካይ እንዲሁም ደግሞ እንደ ክንፍ ተከላካይ መሆኑ መጫወት ይችላል። በሁለቱም የሜዳ ክፍሎችም የሩበና ሞሪምን ቡድን ሊረዳ ይችላል። ለሩበና ሞሪም ቡድን ልምዱን ጠቃሚ ሊሆን ይችላል። ተጫዋቹ ከዚህ ቀደም ከማንቸስተር ዩናይትድ ጋር ስሙ ሲያዝ ቆይተዋል። በዚህ ክረምትም ፊርማውን ማግኘት ይችሉ እንደሆነ መታየት ያለበት ጉዳይ ነው። ደንዘል ደምፍሪስም ቢሆን የማንቸስተር ዩናይትድን ዝውውር ሊወደው ይችላል። ወደ ፕሪሚየር ሊግ የመሄድ ዕድሉ ለደንዘል ደምፍሪስ በጣም አስደሳች ይሆናል። በእንግሊዝ እግር ኳስ ራሱን ለማሳየትም በጣም ይፈልጋል። በህይወት ውስጥም ትልቅ እርምጃ ይሆናል። ተከላካዩ በጣሊያን ውስጥ የሊግ ዋንጫን ቀድሞ ነው አሸንፏል። እናም በክረምቱ ደግሞ አዲስ ፈተናን ለመቀበልም ይፈልጋል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ ተጫዋቹን ከ34 ሚሊየን ፓውንድ ማስፈረም ከቻሉ ጥሩ ግዢ ሊሆንላቸው ይችላል። ተጫዋቹ በአጭር ጊዜ ውስጥም ቡድኑን ለማሻሻል ጥራትና ልምድ ያለው ተጫዋች ነው። ማንቸስተር ዩናይትዶች በተከላካይ ክፍል እየተጋለጡ መስለው ታይተዋል። ደንዘል ደምፍሪስ በማጥቃቱ ላይም ተጨማሪ እገዛን ሊሰጥ ይችላል። የ29 ዓመቱ ተጫዋች ሁለቱንም ችግሮች ሊፈታላቸው ይችላል። በበርካታ ሚናዎች ውስጥም የመጫወት ችሎታው ጭማሪ ይሆናል። ማንቸስተር ዩናይትድ የቡድን አጋሩን ያነ ቢሴክንም እየተከታተለ እንደሆነ ጭምር ነው እየተገለጸም የሚገኘው። ኤቨርተኖች የዌስትሃም ዩናይትድን ተጫዋች ማስፈረም ፍላጎታቸው ነው። ይህ ኤቨርተን አዲስ ባለቤቶች የሆኑት ደ ፍሬድሪክን ግሩፕ ዴቪድ ሞይስን በክረምት የዝውውር መስኮት ለመደገፍ ተዘጋጅተዋል። አሰልጣኙ ከዌስትሃም የቀድሞ ተጫዋቾቹን ከአንዱ ጋር ለመገናኘትም እየፈለገ ነው። ቶፊዎቹ በዚህ የውድድር ዘመን መጨረሻ እስከ 13 ተጫዋቾችን አምስት በውሰት ያመጡትን ተጫዋቾች ጨምሮ ኮንትራታቸው ያበቃል። ስለዚህም ቡድናቸው ወደ አዲስ ስቴዲየም ሲገቡ በጣም የተለየ ሊመስል እንደሚችልም ነው የሚነገረው። መሀል ሜዳ ላይ ዳቪድ ሞይስን ለማጠናከር የሚፈልገው ቦታ ሲሆን አብዱላሂ ዶኮሬ ከሚለቁት አንዱ ሊሆን ይችላል። በሰኔ ወር ኮንትራቱ የሚጠናቀቀው ኢድሪሳ ጋና ጎየም እንዲሁ ለማቆየት ይፈልጋሉ። ነገር ግን እስካሁን ድረስ ንግግሮች ቢደረጉም በማራዘሚያው ላይ ግን አዲስ ነገር እስካሁን ድረስ የለም ነው የተባለው። አለን ኒክሰን እንደዘገበው ከሆነ ዳቪድ ሞይስ የዌስትሃም ዩናይትዱን ኮከብ ቶማስ ሶቼክን በዚህ ክረምት ለማስፈረም አላማ አላቸው። የ30 አመቱ ሱቼክ ባለፈው ዓመትም ጥር ላይ እስከ 2027 ድረስ ከዌስትሃም ዩናይትድ ጋር አዲስ ውል ተፈራርሟል። ስለዚህም እሱን በረካሽ ግዢ ማግኘት በጣም ከባድ ነው። ይሁን እንጂ ዳቪድ ሞይስ በዌስትሃም ዩናይትድ አብሮ በቆይበት ጊዜ ጀምሮ የተጫዋቹ ትልቅ ደጋፊ ናቸው። በተከላካይ መሃልና አጥቂነትም መጫወት የሚችለው ሱቼክ በሞይስ ስርም ሰረም ለዌስት ሃም ዩናይትድ 207 ጨዋታዎችን አድርጎ 33 ጎሎችን ሲያስቆጥር 11 አሲስቶችን ማድረግ ችሏል። የቼክ ኢንተርናሽናል ዌስት ሃም የዩሮፓ ኮንፈረንስ ሊግን ድል እንግዲህ ቁልፍ ሚናም የተጫወተ ሲሆን፣ አሁን ላይ ኤቨርተን እሱን ማምጣትም ይፈልጋል ነው የተባለው። ሱቼክ የዌስት ሃም ዩናይትድ ቁልፍ ተጫዋች ሆኖ ቀጥሏል። ነገር ግን በአዲሱ አለቃ ግርሃም ፖተር ስር ያን ያክል እየተፈለገም አይደለም። በሌሎች ዘገባዎች ሱቼክ ከለንደኑ ቡድን ለመውሰድም ወደ 15 ሚሊዮን ፓውንድ ሊያስወጣ እንደሚችል ይጠቁማሉ። ጥሩ ፊርማ የመሆን አቅም ቢኖረውም በሚያስደንቅ ሁኔታ ግን እሱ ላይ ብቻ አይደለም አይናቸውን የጣሉት። ቲምቶክ እንዳስነበበው ኤቨርተኖች እንግዲህ ዌስት ሃም ዩናይትድ ከብራይተን በውሰት የወሰዱትን አጥቂ ኢቫን ፈርጉሰንንም ለማስፈረም ፍላጎታቸውን ለማደስም ተዘጋጅተዋል የሚሉ መረጃዎች አሁን ላይ እየወጡ እንደሚገኙ ነው ዘገባዎቹ እየጠቆሙ የሚገኙት። ኒውካስል ዩናይትድ የ29 ዓመቱን ተጫዋች ለማስፈረም ከአስተን ቪላ ጋር ሊፎካከሩ ነው። ኒውካስል ዩናይትድ የማርሴውን ተከላካይ ሚካኤል አሚር ሙሪሎን ነው ለበውድድር ዓመቱ መጨረሻ ላይ ለማስፈረም ፍላጎት አላቸው። የ29 ዓመቱ የመስመር ተከላካይ ለፈረንሳይ ቡድን ጥሩ ግልጋሎትን እየሰጠ ሲሆነ ብቃቱ የአስተን ቪላንም ትኩረት እንዲሁ እንደሳበ ነው። ከፉትቦል ኢንሳይደር በተገኘው ዘገባ መሰረት ሁለቱ የፕሪምየር ሊግ ክለቦች ልምድ ያለውን ተከላካይ ፊርማ ለማግኘት ተስፋ አድርገዋል። ፊርማውን ማን ያገኝ ይሆን የሚለው ጉዳይ እስካሁን መታየት ያለበት ጉዳይ ነው ኒውካስል ዩናይትድ ጥራት ያለው የኋላ መስመር ክፍል እንደሚያስፈልገው ከማንም የተሰወረ አይደለም ኬራን ትሪፒየ በክረምቱ ይለቃል እሱን መተካት ደግሞ ይፈልጋሉ የ29 አመቱ ተከላካይ በሚቀጥለው የውድድር ዘመንም ከቲኖ ሊቨርማንቶ ጋር ሊወዳደር እንደሚችል ነው እየተገለጸም የሚገኘው ኒውካስል ዩናይትድ በሚቀጥለው ዓመት በቻምፒየንስ ሊግ ሊወዳደር ይችላል እናም የበለጠ ጥራት ያለው ቡድን ያስፈልጋቸዋል የፍሬንች ሊግ ዋን ተከላካዩ ለነሱ ምርጥ ግዢ ሊሆን ይችላል። በፕሪሚየር ሊጉ ጥሩ ውጤትም ለማስመዝገብ አካላዊና ቴክኒካዊ ባህሪያቶችም አሉት። አስተን ቪላ ሚኬል አሚር እንግዲህ ሙሪሎን ማስፈረም ይፈልጋሉ። በተመሳሳይ አስተን ቪላን በተከላካይ ክፍል ውስጥም የበለጠ ጥራት ያለው ተጫዋችም ይፈልጋሉ። ማቲካሽና አንድሪያስ ጋርሲያ በዚህ የውድድር ዘመን ወጥነት የሌላቸው ናቸው። እናም የዌስት ሚድላንድስ ክለብም ማሻሻያ ፊርማውንም ማምጣት ይችል እንደሆነ መታየት ያለበት ጉዳይ ነው። ሁለቱም ክለቦች ማርሴ ተጫዋቹን እንዲሸጥ ለመፈተንም የፋይናንስ ጡንች ያላቸው፣ ተጫዋቾቹ በፕሪሚየር ሊጉ የመጫወት ሐሳብ እንደሚስብም ጥርጥር የለውም። ለተጫዋቹ በትልቁ የአውሮፓ ሊግ የመጫወት የመጨረሻ ዕድልም ሊሆን ይችላል ተብሎና አሁን ላይ እየጠበቀ የሚገኘው ባርሴሎና ከባዱን ዝውውር ሊሞክር ነው። ማርካ እንደዘገበው ከሆነ ባርሴሎና ሁሊያን አልቫሬዝን ከአትሌቲኮ ማድሪድ ለማስፈረም እቅዶች ያሉት አርጀንቲናዊው ኮከብ ባለፈው ክረምት ከማንቸስተር ሲቲ ወደ አትሌቲኮ ማድሪድ ያመራ ሲሆን በዲየጎ ሲሞኔ ቡድን ውስጥም ወሳኝ ተጫዋች መሆን ችሏል። ሁሊያን አልቫሬዝ በ2024-25 የውድድር ዓመት ባደረጋቸው 50 ጨዋታዎች 27 ጎሎችን አስቆጥሮ አምስት አሲስቶችን ማድረግ የቻለ ሲሆን በውድድር ዘመኑ ከምርጥ ፈራሚዎች አንደኛው ነው። ካታላኖቹ ከሮበርት ሌቨንዶስኪ በኋላ ለአዲስ ህይወት እየተዘጋጁ ነው። ሆላንዳዊው አጥቂ በዘንዱ የውድድር ዘመን ባደረጋቸው 48 ጨዋታዎች 40 ጎሎችንና 3 አሲስቶችን አድርጓል። ባርሴሎና ለአጥቂ ክፍሉ እቅዶችን እያወጣ ሲሆን ሁሊያን አልቫሬዝ እንደ አማራጭም ይዘውታል። የ25 ዓመቱ አርጀንቲናዊ በእግር ኳስ ህይወቱ አስደናቂ ስኬትን አግኝቷል። የ2022 የፊፋ የዓለም ዋንጫና የ2024 የኮፓ አሜሪካን አሸንፏል። እንዲሁም በኢትያድ በነበረበት ጊዜም በርካታ ዋንጫዎችን አንስቷል። ካታላኖቹ እንደ ላሚን ያማል፣ ፔድሪና ፓው ኩባርስ ያሉ ወጣት ተጫዋቾች ጠንካራ ናቸው። እናም ደግሞ ሁሊያን አልቫሬዝም በካምፕኑ እንደ ተጨማሪ ውበትም ይታያል። ነገር ግን ከባርሴሎና ደካማ የፋይናንስ ሁኔታ አንጻር እሱን ከአትሌቲኮ ማድሪድ መውሰድ ቀላል አይሆንም። ተጫዋቹ እስከ 2030 ድረስ ኮንትራት ያለው ሲሆን ዋጋውም ውድ ነው። አንቷን ግሪዝማን በካምፕኑ ባሳለፈው ከባድ ጊዜ ምክንያት አርጀንቲናዊውን ስለ ዝውውሩ ስጋት ሊያድርበትም ይችላል። ይሁን እንጂ ለሁሊያን አልቫሬዝ የታቀደው እንቅስቃሴ ግን በካታላኑ ክለብ በመጪው ፕሬዚደንታዊ ምርጫ ውስጥም ቁልፍ ነገር ሊሆን ይችላል ተብሎ ነው የሚጠበቀው። አጥቂው ለፕሪሚየር ሊግ ክለቦች ውድ ነው ተብሏል። የዝውውር ኤክስፐርት የሆነው ፋብሪሲዮ ሮማኖ በቸልሲና በማንቸስተር ዩናይትድ የሚፈለገው ቪክተር ኦሰሜን ላይ አንዳንድ መረጃዎችን አጋርቷል። ተጫዋቹ ላይ ከፍተኛ ፍላጎት ቢኖርም የትኛውም የፕሪሚየር ሊግ ክለብ ግን በዚህ ክረምት የአጥቂውን የደሞዝ ጥያቄ ለማሟላት ፍቃደኛ እንደማይሆን ዘግቧል። ኦስሜን ካለፈው ክረምት ጀምሮ ከናፖሊ መልቀቅ ጋር ስሙ ተያይዞ ነበር። ከቸልሲ፣ ማንቸስተር ዩናይትድ ና ፓሪስ ሰን ጀርሜን ከሌሎችም ክለቦች ጋር ስሙ ተገናኝተዋል። ሆኖም ግን ስምምነቱ ሊሳካ አልቻለም። እናም ለ2024 25 የውድድር ዘመን ጋላት ሳራይ በውሰት ተቀላቅሏል። አሁን ላይ እንግዲህ በዚህ ክረምት በቋሚነት ሊለቅ ይችላል። የፕሪምየር ሊግ ክለቦች አሁንም ፍላጎት አላቸው። ነገር ግን ፋብሪትሲዮ ሮማኖ ለተጫዋቹ ለሚደረገ እንቅስቃሴ የቪክተር ኦስሜን ደሞዝ ከባድ እንደሚሆን ነው የሚናገረው። ፋብሪሲዮ ሮማኖ ሲናገር በናፖሊ የሚገኘው ደሞዝ በአመት 12 ሚሊዮን ዩሮ ሲሆን 75 ሚሊዮን ዩሮ የውል ማፍረሻም አለው። 12 ሚሊዮን ዩሮ የተጣራ ደሞዝ የእንግሊዝ ክለብ ሊከፍለው አይችልም። ሁለቱም ዩናይትድ እና ቼልሲዎች በቪክተር ኦስሜን ላይ ያላቸው ፍላጎት ቢኖርም የደሞዝ መዋቅራቸውን የማፍረስ ፍላጎት ግን የላቸውም። ሁለቱም ብርኖች በክረምቱ የዝውውር መስኮት ሌሎች አጥቂዎችን በዝርዝራቸው ውስጥ አሉን የተባለውም ኦሴሜን በዚህ የውድድር ዘመን ለጋላት ሰራይ ጥሩ እንቅስቃሴዎችን አድርገዋል። 30 ጎሎችን አስቆጥረዋል፣ ሰባት አሲስቶችንም ማድረግ ችሏል። ከናፖሊ ጋር ያለው ኮንትራትም በዚህ ክረምት የ75 ሚሊዮን ዩሮ የውል ማፍረሻ ነው። ተጫዋቹ በክረምቱ በኋላ በቋሚ እንግዲህ የዝውውር መስኮት እንግዲህ ናፖሊ ለመልቀቅም እየተዘጋጀ ሲሆን ተጫዋቹና ክለቡ የሚፈልጉትን ዋጋ የሚያሟላ ቡድን ኦሴሜንን ማስፈረም ይችላል ተብሎ ነው የሚጠበቀው። ዌስታም ዩናይትድ አጥቂ ለማስፈረም በግል ውል ተስማምተዋል። ዌስታም ዩናይትድ በክረምቱ ሊያዘዋውሩ ከሚፈልጓቸው ተጫዋቾች ከሆኑት አንደኛው የኮረንቲያሱ አጥቂ ዩሪ አልቤርቶ ጋር በግልውል መስማማታቸው ተዘግቧል። የአራት ዓመት ወጣት በሀገሩ ብራዚል ድንቅ ብቃትን ካሳየ በኋላ በዌስታምና በሌሎች የፕሪምየር ሊግ ክለቦችም መፈለጉን ቀጥሏል። የቅርብ ጊዜ ሪፖርቶች እንደሚያመለክቱት ዌስታም ፍላጎታቸውን ከፍ አድርገው በክረምቱ ወቅትም ከአልቤርቶ ጋር የግልውሎችን ለመፈራረም ተስማምተዋል። ወስታህም በፕሪሚየር ሊግ ደካማ ውድድር ዘመንን ካሳለፈ በኋላ አዲስ አጥቂና ሌሎች በርካታ ቦታዎች ላይ በአስቸኳይ ጥገና የሚያስፈልጋቸው ይመስላል። ግራሃም ፖተር ከሁሊያን ሎፔቴጊው የወረሰውን ቡድን ላይ ለውጦች እንዲደረጉ ግፊት እንደሚያደርግ ምንም ጥርጥር የለውም። ዌስት ሃም ዩናይትድ በአጥቂ መስመር በተከታታይ ፊርማዎችን ማድረግ ቢችሉም የአጥቂ ቦታው ላይ ግን ችግሩን ሊፈቱት አልታየም። በቅርብ ዓመታት እንደ ጂያን ሉካስ ካማካና ኒኮላ ፉል ክሩግ ያሉ ትልልቅ ስሞችም መጀመሪያ ላይ ሲመጡ ትልቅ ተጨማሪዎች ይመስሉ ነበር፣ ነገር ግን በለንደን ስቴዲየም ውስጥ ጥቅም አልባ ሆነዋል። ዌስትሃም ዩናይትድ የአልቤርቶን ዝውውር ካጠናቀቁ የተሻሉ እንደሚሆን ተስፋ ያደርጋሉ። ዌስትሃም ደግሞ አልቤርቶን ቅድሚያ ኢላማቸው በማድረግ እየሰሩ ነው። የምስራቅ ለንደኑ ክለብ በዚህ ክረምትም ነፃ ወኪል ለመሆኑ የተቃረበውን ከሊል የፊት አጥቂ ጆናታን ዴቪድ ጋርም እንዲሁ ተገናኝተዋል። እንዲሁም በጠረ ከብራይተንም በውሰት ካመጡት ኢቫን ፈርጉሰን ጋርም መለታቸው እርግጥ ነው የሚሆነው። የ39 ዓመቱ አሰልጣኝ ፈርከ በሊድስ ዩናይትድ ለመተካት ክፍት ናቸው። የቀድሞው የሳውዛምተን አሰልጣኝ ሩሴል ማርቲን ዳንኤል ፈርከን በሊድስ ዩናይትድ ለመተካት በዝርዝር ውስጥ ሊሆኑ እንደሚችሉ ተናግሯል። ዳንኤል ፈርክ ባለፈው የውድድር ዘመን ሳውዛምተንን ወደ ፕሪምየር ሊግ እንዲያድግ አደርገውት ነበር። ማርቲን በፕሪምየር ሊጎች ውስጥም ከሳውዛምተኖች ይህን ያክል እንግዲህ ጊዜ አልቆየም። አሁን ላይ ማርቲን በሚያስደንቅ ሁኔታ ፈርከን ለመተካት የተዘጋጀ ይመስላል። ምክንያቱም ሊድስ በዚህ ክረምት ወቅት በኤላን ሮድ ላይ የአሰልጣኝ ለውጥ ለማድረግ በቁም ነገር እንዲያስቡ እያደረጋቸው ነው። ፈርከ እንግዲህ ሊድስን ወደ ሊጉ ቢያሳድገውም በፕሪሚየር ሊጉ በሚቀጥለው የውድድር ዘመን ቡድኑን የመውረድ ስጋት ሊኖርበት ስለሚችል በዳንኤል ፈርከ ቆይታ ላይ አንዳንድ ስጋቶች ያሉ ይመስላሉ። ሊድስ እንግዲህ ወደ ፕሪምየር ሊጉ ካሳደገ በኋላ ስራውንም ማጣቱ በጣም እድለኛ እንዳልሆነ ያሳያል። ነገር ግን ለዳንኤል ፈር ከመልቀቅ ብዙ ምክንያቶችም እየተነሱ ነው የሚገኙት። ከሻምፒየንሺፕ ወደ ፕሪምየር ሊግ ቡድኑን ማሳደግ አንድ ነገር ነው፣ ነገር ግን በፕሪምየር ሊግ ውስጥ መቆየትና እየተለየ ፈተና አለው። በዚህ ዓመት ወደ ፕሪምየር ሊግ የመጡት ሶስቱም አዲስ ቡድኖች በቀጥታ ወደ ሻምፒየንሺፑ ተመልሰዋል። ስለዚህም ሊድስ ያንን እየተመለከተ ሊሆን ይችላል። እናም ይሄ ነገር እንዳይገጥማቸው ለውጦችን ማድረግ እንዳለባቸው እያሰቡ ነው። ሊድስ በሊጉ ለማቆየት ሊረዱ የሚችሉ ተጨማሪ የፕሪሚየር ሊግ ልምድ ያላቸው አሰልጣኞችም ሊኖሩ ይችላሉ። ሩሴል ማርቲን ግን በጣም አስደሳች ስም አይደለም። ሳውዛምተን ወደ ሊጉ ቢያሳድገውም በሊጉ በጣም ደካማ ሆኖ በመቆየቱ አሁን ላይ ለሊድስ በጣም የተሻለ ስራን ይሰራል ተብሎ ማሰብ እንግዳ ነገር እንደሚመስል ነው ዘገባዎች እየጠቆሙ አሁን ላይ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅግ እጅግ ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር ለነበራችሁ በሙሉ ምስጋናችን ላቅ ያለ ነው። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድረግ ያለው። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳገም ተመልሰን የምንገናኘው ይሆናል። ስላደመጣችሁኝ ስለተከታተላችሁኝ ግን እጅጉን ከልብ አድርጌ ነው የማመሰግናችሁ። መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።